መቼ ነው ያረፈችው ዛሬ አሁን ሰባት ሰዓት ላይ ወይኔ ከአራት ሰዓት ነው ከአራት ሰዓት በፊት አሁን እኮ ነው ስራ ላይ ነበርኩኝ ከስራ ነው ተደውሎ ተደብሮኝ ወደዛው የሄድኩትኝ ጓደኞቼን ይዤ ጭመት ልጅ ነች ብዙ ነገር አብረን አሳልፈናል በሀገርም ሆነ እዚሁ ብዙ ነገር አሳልፈናል ዋን አንድ አመት ስሰራ እኔ ጋር ከመጣች እንግዲህ ኮንትራት ሁለት አመት ነው የሰራችው ኮንትራት ስጨነስ ነው ከሴት አረ የኛ ነገር እንዳያሳዝናል ላይ ቢስምላህ። አረ የኛ ነገር ያሳዝናል። እንደው በየወጣንበት መሞት ሆነ መታመም ሆነ ማበድ ሆነ ብዙ ነገሮችን ነው አሁን በስደት ላይ ነኝ እንጃ። አሁንም በዛ ሞቱ፣ በዚህ ሞቱ፣ በዛ ሞቱ፣ በዚህ ሞቱ። አረ ምን ይሻለናል? ያረቡ በስደት ዓለም ላይ ጉልበታችንን አልፈተን አልፈተን ደክመን ደክመን ደክመን እንደ ጋሪ ተገዝግዘን ማለት ነው ኢትዮጵያ ጋር ታውቃላችሁ ልክ እንደዛ ነንኛ። እንደዛ መጨረሻችን በቃ እንደዚህ ሆነና ቀረ በቃ የኛ ነገር ማለት ነው። ሱብሃናላህ እቺ ልጅ አሁን ዱባይ ናት። እንግዲህ ነቶች ግን ስትታመሙ አንድ የምነግራችሁ ነገር ቪዲዮስ ከመጨረሻው አዳምጡ። የዚቺ ልጅ ምን እንደሆነ በሽታዋ ምን እንደሆነ ማለት ነው እነግራችኋለሁ። አንድ ባንድ ስለሰማው ስትታመሙ ማለት ነው የሆነ በሽታ ምልክት ስታዩ ስትታመሙ ቶሎ ሐኪም ቤት የወጣው ብር ይውጣ መጀመሪያ ጊዜ ለመጀመሪያ ጊዜ ሕክምና መታየት አለብን። ከዚያም ደግሞ አልፎ በራሳችን በግል ይሄ በሽታ ነው ከተባላችሁ በራሳችሁ ፍቃድ ደግሞ እየሄዳችሁ መድኃኒት ገዝታችሁ አተዋጡ። ከባድ ነው ከባድ ማለት ነው። ጥንቃቄ አድርጉ። ጥንቃቄ ያስፈልገናል። እነዚህ ሰዎች ድምጻቸው እየገባ ነው እና ይቺ ልጅ አሁን ማለት ነው፣ ይቺ ልጅ ከመጣች ከኢትዮጵያ ሁለት አመቷ ነው። መዳን ቤት ኮንትራት ሰርታለይ። ከዚያ ኮንትራቷን ጨርሳ፣ ይቻ አሁን ስታለቅስ የሰማችኋት ልጅ ጓደኛዋ ናት። ከሀገርም ከዚህም ጓደኛዋ ናት። ከዚያ ካገርም ከዚህም ጓደኛዋ ናት፣ ግን አልተወቻትም የጓደኝነት ጥግ ማለት ነው። የጓደኝነት ጥግ ይባላል ይሄ። ስትታፈር ሐኪም ቤት እየወሰደቻት ነው። መጀመሪያ ላይ ከኩንትራቷ ጨርሳ ሁለት አመት ኩንትራቷ ስትጨርስ ያመጣቻትም ከሀገር እሷ ናት። ኩንትራቷን ስትጨርስ ምን ታደርጋለች? ከመዳሟ ጋር ትባባልና በውጭ እንድትሰራ ማለት ነው። በራሷ ፍቃድ ፍሪ ቪዛ አድርጋላት በራሷ ፍቃድ እንድትሰራ ከመዳም ውጭ ማለት ነው። ሆና እንደዛ አስደረገችላት እና እሷ ቤት እየሰራይ ነበረ። ከዚያም በኋላ ታመመች። ስትታመም ደግሞ የሆነ ኢንፌክሽን ነው ምናምን ነው ነው አሉ በሽታው የሚሉት ትክክለኛ በሽታው አልተገኘላትም። ኢንፌክሽን ነው ምናምን እየተባለች በዚያን ጊዜ እየታከመች እያለይ ይህ ነብጠት ምናምን ነገር ነው አሉ እንደገና ዶክተሩ እንግዲህ እያላት እንደዚያ ነው። ግን በራሷ ፍቃድ መድኃኒቱን እየገዛች ተጠቀም ነበረ በግል እየገዛይ ሴደል እየሄደች ምናምን ትጠቀም ነበር። እብጠቱ ግን እየባሰ በሽታዋ እየባሰ መጣ። ጠበልም በአባቶቻቸውም እንግዲህ ክርስቲያናት እና እያትን እያስበልቻት እያስረጨያት ምናምን ነበራ በጣም ሕክምናዋን ተንከባክቢያት ነበራል። በጸበልም ሞክሪያት ነበረ ግን አልሆነላትም አለች። ከዚያም ደግሞ ለቤተሰቦች እንዳትናገሪ ነው አለች የምትለኝ የኛ የስደኝተኞች ነገር እኛ ታመን እኛ ተጎርተን ግን ቤተሰብ እንዳይሰማ የምናደርገው ነገር በሽታዋን ወንድሟ እንኳን እዛው ዱባይ ያለ ወንድሜ እንኳን እንዳት ነግሪ ነው ያለቻት። አልሰማ ማለ ስትታመም መጨረሻ ላይ ግን እንዴት እኔ ብቻ ዝም ብዬ እንትን እላለሁ ብዬ ከጓደኞቼ ጋር ሆኜ ነው አለች ማስታምማ ጓደኞቼ ከጎነ እየረዱኝ ምናምን አለች ግምናውን ምን ማድረግላት ከዚያም በኋላ ወንድሟ ነገርኩት አለች። ምንም ማድረግ አይቻልም። ሐኪም ቤት ከሄደች የመጨረሻ ጊዜ እዛው መግባት አትችይም አሉኝ፣ ላይ እየተመላለሽ ማየት ነው እንጂ መስተዋት ውስጥ አርገዋት መተንፈስ አትችልም ተብላ በመስተዋት ውስጥ አድርገዋት ምናምን እዛ መተንፈሻ ላይ ተደርጋ እያለች በጣም ነው ረጅም ወሬ ነውና ስትል ነበረ እየ ተመላለስኩኝ እንደዚህ በመስተዋት ውስጥ ነው እንጂ ማያት በእጀዳስ ሻይ አልነካትም ነበር አለ እዛ ውስጥ አስገብተዋትና መጨረሻም ላይ ህይወቷ አለፈ ብለው ነገሩኝ አለች። ግን ያው የመጨረሻ ጊዜ ለቤተሰቧ መነገሯ ግድ ነው ተነገሩ ማለት ነው። እና ያሳዝናል። አንዳንድ ጊዜ ህይወት ያልፍልናል ብለን መተን እንደገና ሌላ ነገር ሲሆን ከባድ ነው። ዋናው ነገር እና በግላችን መገዝተን የምንጠቀመው መድኃኒት ለሌላ ነገር ያደርግብናል። ዶክተሮቹ የሚያሏት ራስሽ ግስትሽ የተጠቀምሽው የኢንፌክሽን መድኃኒት እየተባለ የተጠቀመችው ነገር ወደ ሌላ በሽታ ሄዶባት መተንፈሻ አካሏን ስለጎዳው ምናምን ነው አሉ። እና ይሄን ነገር በራሳችን በግላችን ገዝተን የምንጠቀመው መድኃኒት ጉዳት ላይ ነው የሚያደርሰን። እኔ የምጠቀማለሁ በነገራችን ላይ የሆነ መድኃኒት እኔ ያው ከጨጓራ ጋር የተያዘ በሽታ አለብሽ ተብዬ መድኃኒት ተሰጥቶ የነበረ፣ ግን በሽታው ክኒኑ ሲያልቅ በሽታው ተመለሰብኝ። ከዚያ ያው ነው በሽታየ ብዬ መድኃኒቱን ከሲድርያ ከሲድርያ ነው የሚባለው ጋስ ገዛሁኝ፣ እየተጠቀምኩ ነበር። የሆነ ዶክተር ግን ቲክቶክ ሊቭ ላይ አግኝቼ ስጠይቅ ጊዜ ምንም ቢደረግ በራስሽ ፍላጎት ገዝተሽ በሽታ ያው ነው ብለሽ መጠቀም የለብሽም አለኝ። እኔ እንጃ ወደ አራት ቀን አምስት ቀን እንደዛ ተተጠቀምኩ በላይ አቆምኩ ማለት ነው። ልክ ሳቆም ራሱ በሽታው አቆመልኝ። ውላህ አንገቴ ላይ እየመጣ እንቅ ነበር የሚያደርገኝ መድኃኒቱን ራሱ ስተው ተወይ ማለት ነው። ዶክተሩ ተቆጣኝ በጣም። በራስሽ ፍቃድ መድኒት ገዝተሽ መጠቀም ግዴታ አይደለም፣ ስህተት ነው። የባስ በሽታሽ ነው የምታባብሽው አለኝ። ህመሙ መድኃኒቱ ሲያልቅ ህመሙ ካላለቀ እና ካልተወን መልሰሽ ሄደሽ እዛው ዶክተርሽ ጋር፣ ሌላ ዶክተር ሳይሆን እዛው ዶክተርሽ እሽ ጋር ሄደሽ መመርመር አለብሽ፣ እንደገና አለ። እንደዛ ነው እንጂ እነሱ መድኃኒት ቀይሮ ይሰጡሻል እንጂ ያው ነው በሽታዬ ብለሽ ሌላ መድኃኒት መጠቀም የለብሽም ሲለኝ፣ አቆምኩት። ያንን መድኃኒት አንስቼው ወደ ቆሻሻ ቦታ ጨመርኩ ማለት ነው፣ ያስገዛሁትን መድኃኒት፣ ሁለት መድኃኒት ነበረ እና ይሄ ነገር ስህተት ነው፣ እኛ ሊጎዳናል የሚለው ነው። እንግዲህ ሴቶቼ በራሳችሁ ፍቃድ እየገዛችሁ አትጠቀሙ። ማስታገሻ ነገር አትጠቀሙ፣ ይጎዳናል።